ሁላችንም የእግዚአብሔርን ቃል እናወጣና በጌታ ፊት አብረን እናነባለን። አንደኛ ቆሮንቶስ ምዕራፍ 14 እናውጥና በጌታ በክርስቶስ ኢየሱስ ስም እናነባለን። ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁትም ትንቢትን መናገርን በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና፣ በመንፈስ ግን ምስጥርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁም በልሳኖች ልትናገሩ ወድ ነበር፣ ትንቢቱ ልትናገሩ ግን ከዚህ ይልቅ እወዳለሁ ማኅበሩ ይታነጽ ዘንድ ንግግሩን ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልስታኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? ነፍስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆን ድምፅ ሲሰጥ የድምፁ ልዩነት ባይገልጥ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል? ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁም እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋም የሌለው ሕዝብ የለም። እንግዲህ የቋንቋው ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረው ለእኔ እንግዳ ይሆናል። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ክብር ለኢየሱስ። ሲሆን ባለፈው ስለ ትንቢት ስጦታ ስንነጋገር እንደነበረ አስታውሳለሁ። የትንቢት ስጦታ በመንፈስ መሪነት መናገር ማለት እንደሆነ አይተናል። አንደኛ ቆሮንቶስ 1431 ላይ ሁሉም እንዲማሩ፣ ሁሉም እንዲመከሩ ሁላችሁም ለእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ፣ በሚለው ተነጋግረናል። ስለዚህ እያንዳንዱ ሰው ትንቢት መናገር ይችላል። ትንቢት የሚናገረው በእምነቱ መጠን ነው። ምክንያቱም የትንቢት መንፈስ በእያንዳንዳችን ውስጥ መንፈስ የእግዚአብሔር ቃል ይነግረናል እንዳለ የትንቢት መንፈስ በእያንዳንዳችን ውስጥ አለ። ጌታ ስም የተመሰገነ ይሁን። ስለዚህ እንደ እምነታችሁ መጠን ትንቢት ልትናገሩ ትችላላችሁ ብሎ የእግዚአብሔር ቃል ባለፈው ተነጋግረናል። ታዲያ የስጦታው አላማ ምንድን ነው በሚለው ተነጋግረን፣ ስጦታው ለማነጽ፣ ለማጠናከር፣ ለማበርታት፣ ለመምከር፣ ለማጽናናት የእግዚአብሔር ትንቢት ይነገራል። ስለዚህ ብዙ ጊዜ ትንቢት ሲነገር እነዚህ ማሟላት እንዳለበት ትንቢትን ከስብከት ጋር ማደናገር እንደሌለብን፣ ስብከት በሰዎች መንፈስ ሜዲቴት ተደርጎ አስተውሎት ውስጥ የመጣና የፈሰሰ ሰውየው ተዘጋጅቶበት የመጣ ነው። ትንቢት ግን ድንገት ሳይታሰብ በመገለጥ የሚመጣ የእግዚአብሔር ቃል ነው። የእግዚአብሔር ምሪትም ልትሉ ትችላላችሁ። እግዚአብሔር የሚናገርበት መንገድ ነው። የጌታ ስም የተመሰገነ ይሁን። ሌላው ትንቢት የወደፊቱን ለመተንበይ ብቻ አይደለም። ትንቢት በማነጽ በመምከር በማጽናናት የሚሰራ ነው። ትንቢት የትንቢት ስጦታ ሰዎችን ያጽናናል። የትንቢት ስጦታ ሰዎችን ይመክራል። የትንቢት ስጦታ ሰዎችን ምን ያደረጋቸዋል? ያጠነክራቸዋል። በተለይ ደግሞ በአዲስ ኪዳን ያለው የትንቢት ስጦታ አብዛኛው በማስተማር በማምነጽ በመምከር የሚገለጥ ነው። የእግዚአብሔር ስም የተመሰገነ ይሁን። ካዳ ከዚህ ስጦታ ጋራ የእውቀት ስጦታ ይሰራል። የእውቀት ስጦታ ይሰራል። ይህንን ስጦታ ያላቸው ሰዎች አብዛኛውን ጊዜ የእውቀት ስጦታ አብሯቸው እንደሚሰራ አሳስባቸው እፈልጋለሁ። የትንቢት ስጦታ ጋራ ደግሞ የጥበብ ቃልም አብሮ ይሰራል። የጥበብም ቃል አብሮ ይሰራል። የጥበብ ስጦታ አላልኳቸው። የጥበብ ቃልም አብሮ ይሰራል። ተዚላችሁ እንደሆነ ወደ ዳዊት የሄደው ናታን ስለ ዳዊት መውደቅ እና ስለ ዳዊት ኃጢአት እግዚአብሔር ከገለጠለት በኋላ ሂድና ንገረው ሲባል አራራራራ እሱ ንጉስ ነው ይገለኛል፣ እንዴት ነው የምነግረው? አለ እኔ ጥበብ እንሰጠሃለሁ፣ እንዴት እንደምትናገር አሳያለሁ አለ። ክብር ለየሱስ ሲሆን እና ዳዊት ጋር ደርሶ ያለው ምንድን ነው? በአንድ ሀገር በጣም ሀብታም የሆነ ብዙ በጎች የነበሩ ሰው ነበረ። ደሞ ጎረቤቱ አንዲት በግ ብቻ ያለው ነበረ። እንግዳ መጣበት። ከዛ በኋላ ጎረቤቱን በግ አንዲቷን ያለውን ነጥቁ ወሰደና አረደበት፣ እንግዳውን አስተናገደ። ብለው ጠየቀው። ይሄ ሰው የት ያለው? በግዛቴ ውስጥ አለ አለ። አሁን በአንተ ግዛት ውስጥ ነው ያለው ንጉስ። ይሄ ሰው በእውነት የሞት ሰው ነው አለ። በራሱ ላይ ፈረደ። ያ ሰው አንተ ነህ ይላል እግዚአብሔር አለው። ክብር ለኢየሱስ ይሁን። ይሄ ሰው ቀጥታ እንዲህ እንደምን አደረክ ቢል ከንጉስ ጋር ነው ንጉስ ሰይፍ ካነሳ ደግሞ አነሳል፣ ሊገለው ይችላል። እና የትንቢት ስጦታ እና የመገለጥ ስጦታ ብዙውን ጊዜ ከጥበብ ቃል ጋር አብረው ይሰራሉ። ከጥበብ ቃል ጋር እግዚአብሔር ሲሰጣችሁ፣ ከጥበብ ቃል ጋር አብሮ ይሰጣችኋል። የምትነግሩት የትንቢት ስጦታ ሰውየውን እንዳይሰብረው እንዳይገለውም በእናንተም ላይ አደጋ እንዳይመጣ እግዚአብሔር የምን ቃል ይሰጣችኋል የጥበብ ቃል ይሰጣችኋል እንዴት እንደምትገልጡት በተለይ በብዙ ጊዜ ትንቢት ስጦታ ያላቸው ሰዎች ዝም ብሎ አይለጥፉም የሚናገሩት በጥበብ ነው የጌታ ስም የተመሰገነ የሚናገሩት ሰዎች እንዳይሰበሩ ሰሚውንም እንዳይሰብረው ሌሎችም እንዳይሰናከሉ የሚያደርግ የጥበብ ቃል አላቸው። ስለ ትንቢት ስጦታ መጽሐፍ ቅዱስ እንዲህ ይላል። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ላይ ቅድም እንዳነበብ ነው እግዚአብሔር ቃል እንደዚህ ብሎ ይናግራናል። ክብር ለኢየሱስ ይሁን። ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናትም ለሰው ይናገራል ይላል። የትንቢት ዓላማ ለማነጽ፣ ለመምከር፣ ለማጽናናት ለሰው ምን ያደርጋል? ይናገራል ይላል። ይህ ምን ማለት ነው? የጌታን አስተሳሰብ ለቤተ ክርስቲያን ያስተላልፋል ማለት ነው። እግዚአብሔር ስም የተመሰገነ። ለምን ነቢዩ እግዚአብሔርን ወክሎ ስለሚቆም፣ የእግዚአብሔርን ሀሳብ ነው። የእግዚአብሔርን የማጽናናት ሀሳብ፣ የእግዚአብሔርን የምክር ሀሳብ፣ የእግዚአብሔርን የማበርታት ሀሳብ ለቤተ ክርስቲያን ያስተላልፋል። ክብር ለኢየሱስ ይሁን። ትንቢት በሚነገርበት ጊዜ ማንንም ሊሰብርና ሊጎዳ አይደለም አላማው። መነገር ያለበት ማንንም ለማጋለጥ አይደለም መነገር አለበት። የማጋለጥ አገልግሎት አይደለም የትንቢት አገልግሎት። የትንቢት አገልግሎት የማነፅ አገልግሎት ነው። የትንቢት አገልግሎት የማስተማር አገልግሎት ነው። የትንቢት አገልግሎት ሰውየው ከወደቀበት ተነስቶ እንዲጸናና እንዲበረታ የሚያደርግ እንጂ ከጉባኤ አፍሮና አንገቱን ደፍቶ እንዲመለስ ሊያደርገው የሚገባ አይደለም። የትንቢት አገልግሎት የሚያንጽ አገልግሎት ነው። የጌታ ስም የተመሰገነ። የሚያንጽ አገልግሎት ነው። ስለዚህ እግዚአብሔርን ወክሎ እየተናገረ እንደሆነ ሊገባን ይገባል። የጌታ ስም የተመሰገነ ይሁን። የትንቢት አገልግሎትና የቋንቋ ስጦታ በጣም ብዙ ልዩነት አለው። የቋንቋ ስጦታ ካልተተረጎመ ምንም አይጠቅምም፣ ባለፈው ነግሬያችኋለሁ። የትንቢት ስጦታ ግን ወገኖች የሰዎች የሚሰሙት የሚረዱት ነገር ነው የሚረዱት ነገር ነው። ጌታ ስም የተመሰገነ። ስለዚህ ትንቢት ሲነገር ያልተማሩ ይማራሉ። ሀሌሉያ! አመፀኞች ይመለሳሉ። እግዚአብሔር ስም የተመሰገነ ይሁን። ሊጽናኑ የሚገባቸው ሰዎች ይጽናናሉ። ሊፈወሱ የሚገባቸው ሰዎች ይፈወሳሉ። የትንቢት አገልግሎት ወገኖች አካልን ከመፈወስ በላይ ልብን ይፈውሳል። የሰዎችን ልብ ይጠግናል። ጌታ ስሙ የተመሰገነ ይሁን። ማንኛውም አይነት ቋንቋ የተሰበረ ልብ መጠገን አይችልም። እግዚአብሔር ካልሆነ በስተቀረው በምንም አይነት ቋንቋ የሰውየውን ልብ ልትጠግኑት ወይም ወደ ነበረበት ቦታ ልትመልሱት አትችሉም። እግዚአብሔር ቃል ግን ሲመጣ የሰዎች ልብ ይጠገናል። ክብር ለኢየሱስ ሲሆን፣ የተሰበረው ልብ እንደገና ይጠገናል፣ የወደቀው ሰው እንደገና ይነሳል። የትንቢት አገልግሎት ወገኖቼ ትልቅ አገልግሎት ነው። ለዚህ ነው የእግዚአብሔር ቃል ትንቢትን እንድትናገሩ እፈልጋለሁ ይላል። ክብር ለኢየሱስ ሲሆን ትንቢት ልትናገሩ ግን ከዚህ ይልቅ እወዳለሁ። ለምን ማህበሩ ይታነጽ ዘንድ። የትንቢት አገልግሎት ማህበርን የሚያንጽ አገልግሎት ስለሆነ ሁላችሁም ልትፈልጉት ይገባችኋል ይላችኋል ጳውሎስ። የጌታ ስም የተመሰገን። ሁሉም ሰው እና የትንቢት አገልግሎት ለተወሰኑ ሰዎች ብቻ የሚሰጥ ሳይሆን ወገኖቼ ሁላችሁም ልትናገሩት ይፈልጋል። በነገራችን ላይ ትንቢት ተናጋሪና ነቢይ በጣም ይለያያል። በዚህ መካከል ያለውን ልዩነት ማወቅ አለባቸው። ሁላችሁም ትንቢት ሁላችሁም ትንቢት ልትናገሩ ወዳለው ሲል ሁላችሁም ነብይ ትሆናላችሁ ግን እያለን አይደለም። ለነቢይ ኦፊስ ነው ቢሮ ነው ነብይ። የእረኝነት ቢሮ እንዳለ የነብይነት ቢሮ አለ። የሐዋርያነት ቢሮ አለ። የአስተማሪነት ቢሮ አለ። የወንጌላዊነት ቢሮ አለ። አምስት ቢሮዎች አሉ። እነዚህ ለቤተ ክርስቲያን የተሰጡ ስጦታዎች ናቸው። ለምን ጉባኤው ወይንም ደግሞ ደቀ መዛሙርቱ ወደ ክርስቶስ ኢየሱስ ሙላት የሚያሳድጉ ናቸው፣ ቢሮዎች ናቸው። እግዚአብሔር ስም የተመሰገነ ይሆን። ትንቢት ስጦታ ግን እያንዳንዳችሁን ሊኖራችሁ ይችላል። ትንቢት ስጦታ አላችሁ ማለት ግን ነቢይ ሆናችኋል ማለት ግን አይደለም። ከበረ ኢየሱስ ይሁን። እና በትንቢት ስጦታ እና በነብይነት አገልግሎት ልዩነት አለ። በጣም ብዙ ልዩነት አለ። የጌታ ስም የተመሰገነ ይሁን። ሌላው ልናቅ የሚገባው የትንቢት ስጦታ በአሰራሩ የማያምንን ሁሉ ምን ያደርጋል? ይመረምራል፣ በሁሉ ይወቀሳል፣ ይለናል። በልቦ የተሰወረ ይገለጣል። እግዚአብሔር በእውነት በመካከላቸው ነው ብሎ ይሰግዳል፣ ይለናል። አንደኛ ቆሮንቶስ ምዕራፍ 14 ከ24 እስከ 26። የትንቢት ስጦታ በሚሰራበት ጊዜ የማያምን ሰው ቢኖር በሁሉ ምን ያደርጋል? ይመረመራል፣ ልቡ ይመረመራል፣ በሁሉ ይመረመራል፣ በሁሉ ይወቀሳል፣ በልቡ የተሰወረው ይገለጣል። ስለዚህ እግዚአብሔር በመካከላቸው ነው ብሎ ይሰግዳል፣ ለእግዚአብሔር ክብርን ያመጣል። በኢየሱስ ስም ያደርግልን። ይሄ ዓይነት አገልግሎት በኢየሱስ ምን የፈታሁት ኖሮ ካለ በኢየሱስ ክርስቶስ ስም የተገለጠ ይሁን። አሜን እና ለእግዚአብሔር ክብር የሚሰራ አገልግሎት ነው። ሁሉም ይህንን ስጦታ ሊመኝና ሊፈልግ እንደሚገባው ቅድም እንደሰማነው ሰምታችኋል። የጌታ ስም የተመሰገነ ይሁን። መንፈሳዊ ስጦታ ይልቁንም ትንቢት መናገር በብርቱ ፈልጉ። በብርቱ ማለት ጠንከር ብላችሁ ፈልጉ፣ ያለማቋረጥ ጸልዩ፣ ለመናገር ፈልጉ። ለመናገር መፈለግ ኃጢአት አይደለም ወገኖች። ጠንከር ብሎ መጸለይ እፈልጋለሁ ስጠት፣ ለምን ማህበሩ ይታነዘን ዘንድ ፈልጋለሁ ብሎ መጸለይ መንፈሳዊነት ነው። በነገራችን ላይ የእግዚአብሔር ስም የተመሰገነ ይሁን። አሜን። እግዚአብሔር ስም የተመሰገነ ይሁን። ነገር ግን ወገኖቼ ስጦታው የሚሰራበት ሰው ለአጠቃቀሙ ተጠያቂ ነው። ተጠያቂነት እንዳለበትም ደግሞ ማሰብ አለብን። ያለ አግባብ መጠቀም የለበትም። በአንደኛ ቆሮንቶስ 14 ከ32 እስከ 33 ያንን ነው የሚናገረው። የነቢያት መናፍስት ለነቢያት ይገዛሉ። እግዚአብሔር የሰላም አምላክ ነው እንጂ የውከት አምላክ አይደለምና በቅዱሳን አብያተ ቤተክርስቲያናት ሁሉ እንዲህ ነው ይላል። የነቢያት መንፈስ ለነቢያት ምን ይላል ይገዛል። እንደው አንገቴን ጉሮሮዬን አንቆ እንድናገር አስገድዶኛል ማለት አይችልም። የጌታ መንፈስ አዳልሞቴ አይደለም። ፈቃድን የሚሰጠ ፈቃድ የሚታዘዝ ነው። የጌታ ስም የተመሰገነ አዎ። መንፈስ ቅዱስ በነገራችን ላይ ይገዛል። አንዳንድ ሰው መንፈስ ነካኝ ይልና ጉባኤውን በሙሉ ይበጠብጠዋል። ከዛ ይሮጣል፣ ከዚህ ይረጣል፣ ይራገጣል፣ በቴስት ይማታል። የነቢያት መንፈስ ለነቢያት ይገዛል። ያን ስሜት ነው ስሜትና መነካትን አንደ ባልቀው የነቢያት መንፈስ ለነቢያት ምን ያደርጋል? ይገዛል። ክብር ለኢየሱስ። ሲሆን ሲነካችው አያት ወድቁ ማለት ግን አይደለም። ስጋ ጋር ሲቀላቀል ይረብሻል። መንፈስ ብቻውን ከጣለ ሳትንቀሳቀስ ተሰርትቶታል። ግብር ላይ ያሶስ ሲሆን፣ እግዚአብሔር ሲገለጥ እንኳን አንተ ቀርቶ ተራራም ሊንቀጠቀጥ ይችላል። መረበሽ የመነካት ምልክት አይደለም። የነቢያት መንፈስ ለነቢያት ምን ያደርጋል? ይገዛል። ስለዚህ ኃላፊነት አለባችሁ፣ ተጠያቂነት አለበት። ይህ ብቻ አይደለም፣ የእውከት መንፈስ አይደለም ይለናል። ሌላው ትንቢት የሚናገሩ ሰዎች ሊሳሳቱ ይችላሉ። ማወቅ ያለብን ትንቢት የሚናገሩ ሰዎች ሊሳሳቱ ይችላሉ። አጠገብ ያለውን ሰው ሰምታሉ፣ ይበሉት። አዎ አንዳንድ ጊዜ ትንቢት ተናጋሪዎችም ይሳሳታሉ። ምክንያቱም በሰው አልፎ ነው እግዚአብሔር የሚሰራው የሚመጣላቸው ራእይ፣ ወይንም ደግሞ የሚመጣላቸው መልእክት በሌላ መንገድ ሊተረጉሙ ይችላሉ። መልእክት አልተቀበሉ ማለት አይደለም፣ ሊተረጉሙ ይችላሉ በሌላ መንገድ። አንድ ጊዜ የሆነ ቦታ ላይ ትንቢት ተናገርኩኝ እኔ እና ሴትዮዋ ታማለች እና ለዛ ሴትዮ ጸልይ ተባልኩኝና ተጠራው ተጠራው ትንቢት ተናገር ስናገር እግዚአብሔር እንደዚህ ልሻል ከዛሬ ቀን ጀምሮ በሽታ የሚባል ነገር አታይም፣ ከዚህም ቀን ጀምሮ መታመም የለም ከዚህ ቀን ጀምሮ ፈጽሞ ሰላም ትሆኛለሽ፣ የሚል በቃ የሚያጽናና ቤተሰብ ሁሉ እልል ምናምን አሉ። እሷ ግን እኔ ከተናገርኩኝ በማታው ሞተች። እኔ አኮረፍኩ ጌታን። እንዴት እንደዚህ ተናገርም አለ እንደ በሽታ እታይም ብለህ ልትገላት ነው እ ብዬ አኮረፍኩ። እውነቴን ነው እምልህ፣ አኮረፍኩኝ ጌታን። ኋላ ጌታ ልቤ ሊጠበቅ ሲል አንድ ነቢይ ደግሞ ላከ። እኔ ጋር ነው የወሰድኳት። እኔ ጋር በሽታ አለ ወይ እያለኝ እኔ ጋር ያለው እረፍት አይደለም ወይ እኔ ጋር ያለው ሰላም አይደለም ወይ ብሎ ተናገረኝ ጌታ። ወይ አንተ ትክክል አልኩት። ክብር ለኢየሱስ ይሁን። አየህ፣ እሱ የተናገረበት መንገድ እና እኛ የተረዳንበት መንገድ የተለያየ ነው። እግዚአብሔር ማስተዋለን ይስጠን። ነቢዩ ሊሳሳት ይችላል ወይንም ደግሞ ነቢዩ ያመጣው መልእክት እና እግዚአብሔር የሚለው ነገር እርስ በርስ ያለመግባባት ሊፈጠር ይችላል። ይልቁን የእግዚአብሔር ነቢይ ከተናገረን ትንቢቱ ከመጣልን ትንቢቱን ይዘን በእግዚአብሔር ፊት እንጸልይ። ዳይሬክት እንዲመጣላቸው አጠብቁ። ለዚህ ነው የእግዚአብሔር ቃል ትንቢት የሚናገሩ ሰዎች ሊሳሳቱ እንደሚሰማቸው ሲናገር አንያ ቆሮንቶስ 1429 ላይ እንደዚህ ይላል። ነቢያት ሁለት ወይንም ሶስት ሆነው ይናገሩ ሌሎችም ይለዩዋቸው ይላል። እኔ አሁን ነው ሰው አየር ላይ መቀብለብ ያየሁት እንጂ ድሮ ድሮ ሰው ትንቢት ሲነገር ጸጥ ብሎ ይሰማና ከዛ ከጌታ ከሆነ ተረጋግቶ አሜን ይላል። አሁን እኮ ከአፉ ሳይጨርስ ነው እኮ ሰው አሜን የሚለው አንዳንዱ እርግማንም አሜን ይላል። እግዚአብሔር ይገስጻቸው ሲል አሜን እንደ በኢየሱስ ስም እግዚአብሔር ማስተዋለን ይስጠን። አሜን መቶልህ ከሆነ ወንድሜ፣ ዘለህም ባትቀበለው ለአንተ ከሆነ ለአንተ ነው። እግዚአብሔር በመስጠቱ አይጸጸትም። መጽሐፍ ቅዱስ ምንድን ነው ሌሎችም ምን ይበሉ? ይለዩቸው። ምንድን ነው የሚለዩት? ከሥጋ ነው የመጣው ከእግዚአብሔር ነው የመጣው ወይስ ከመንፈስ ነው የሚመጣው የሚለውን ነገር መለየት ነው። ኤርምያስን ሄዳችሁ ተመልከቱ። ስለ ነቢያት ስጦታ በደንብ አድርጎ ይናገራል። ዘዳግምን ሄዳችሁ ተመልከቱ። ነቢያት ሊሳሳቱ ስለሚችሉ በደንብ አድርገን መመርመር ኃጢአት የለብንም። ዘዳግም 18 እንደዚህ ይላል። ከ15 ጀምሬ የለንበበ ስለሚያስ አምላክ እግዚአብሔር በኮሬ ስብሰባ ተደርጎ የነበረበት ቀን እንዳልሞት የአምላኬን እግዚአብሔርን ድምጽ ደግሞ አልስማ ይህችን ታላቅ እሳት ደግሞ አሊ ብለህ እንደ ለመንከ ሁሉ አምላክ እግዚአብሔር ከአንተ መካከል ከወንድሞች እንደ እኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። እግዚአብሔርም አለኝ፣ የተናገርኩት የተነገሩት መልካም ነው። ከወንድሞቻችሁ መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። በልብህ እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ ነቢዩ በእግዚአብሔር ስም በተነገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረት ተናግሮታል። እርሱን አትፍራው ይላል ስለዚህ የነቢዩ ማረጋገጫው እውነተኛነቱ ማረጋገጫው የመፈጸሙ ጉዳይ ነው። አንዳንድ የነቢያት የተናገሩት ቃል በቶሎ የሚፈጸማለ፣ በቶሎ በቶሎሞ የማይፈጸማለ። ምን ማለት ነው ኮንዲሽናል የሆነ ትንቢት አለ አን ኮንዲሽን የሆነ ትንቢት አለ ይህንን መለየት አስፈላጊ ነው ኮንዲሽናል የሆነ ትንቢት ከሆነ የእኛን እንቅስቃሴ ይጠብቃል የእኛን መለወጥ ይጠብቃል እኛ ያንን ትንቢት ለመቀበል የሚያስችል ማንነትን መያዝ ይጠብቃል አን ኮንዲሽን የሆነ የእግዚአብሔር ድምጽ ሲመጣ ግን የእኛን ኮንዲሽን አይጠብቅም እግዚአብሔር በምህረቱ ራሱ ፈቅዶ የሚያደርገው ነገር ነው አሁን አንዱና እዚህ ጋር አስነስቼ የኢትዮጵያ ጠቅላይ ሚኒስትር ትሆናለ ተብሎ ቢነገረው ለኢትዮጵያ ጠቅላይ ሚኒስትርነት የሚያበቃውን ነገር መዘጋጀት አለበት። ያንን ዝግጅት መፈጸም አለበት፣ መስራት አለበት፣ በራሱ ላይ መስራት አለበት። ከዳር እስከ ዳር ታገለግላለህ፣ ዓለምን አዞረሃለው የሚል ትንቢት ቢመጣ ማገልገል የሚችልበት አቅምን ማዘጋጀት አለበት። መጸለይ አለበት፣ ማንበብ አለበት። የሚያስፈልገውን ራሱ ላይ ዲሲፕሊን አድርጎ ለይቶ ከእግዚአብሔር ጋር ጊዜ ማሳለፍ አለበት። ያ እኔ እኮ ዓለምን አዞረሃለሁ ብሎኛል እግዚአብሔር እና ታዲያ ከዛው አልተነሳም ብሎ ነበር እያለ ይኖራል። ብሎ ነበር እያልክ ለሚቀጥለው ትውልድ ትሸጋገራለህ። ትዝ ይላችሁ እንደሆነ ግብጽ፣ እስራኤልን ከግብጽ አወጣ አወጣሃለሁ፣ ማርና ወተት ወደምታፈሰው ምድር አስገባሃለሁ ማን ያለው? ምንም እግዚአብሔር ይሄንን ቢናገረው ግን ማርና መተት ወደሚፈሰው ምድር ገቦይ አውል ትለኝ ትችላለህ። የገቡት ግን አዲሱ ትውልድና ኢያሱና ካሌብ ናቸው። በስንት ቀን ነው አስገባሃለሁ ያለው? በአርባ ቀን ነው አይደል ያለው ግን ስንት ቀን ቆዩ? አርባ ዓመት ቆዩ። ችግሩ እግዚአብሔር ጋር ነው ወይ ሰው ጋር? ሰው ጋር። ሰው ሰዎቹ ከነአንን ለመውረስ የሚችል ማንነት ሊኖራቸው ይገባ ነበር። ስለዚህ ከነአንን ለመውረስ የሚችል ማንነት ስለሌላቸው አለቁና በምድረ በዳ አዲሱ ትውልድ ገባ። አያችሁ፣ ትንቢት ሲመጣልህ በማለዳ ዛሬ ተነግሮህ ነገ ጠዋት እንዲበቅል አትፈልግ። በራስ ላይ ሥራ የዝንጀሮ እርሻ አይደለም። እርሻው ጠዋት ዘርቶ ከሰዓት በኋላ የሚለቀም አይሆንም እንደዚ። ስለዚህ ትንቢት ሲመጣ በራስ ላይ መስራት ይጠይቃል። ለዛ ነገር ራስን ማዘጋጀት ይጠይቃል። ክብር ለኢየሱስ ይሁን። ያለዛም ደግሞ መመርመርና መልካሙን ያዝ፣ ክፉውን ነገር መተው ይጠይቃል። ትንቢት ትንቢታ ኤርምያስ 14 ከ15 እንደዚህ ይላል። ስለዚህ እግዚአብሔር በስሜ ትንቢት ለሚናገሩ ነቢያት በዚች ሀገር ሰይፍና ራብ አይሆንም ስለሚሉ ስላላኳቸው ነቢያት እንዲህ ይላል እነዚህ በሰይፍና በራብ ይጠፋሉ። ትንቢት የሚናገሩላችሁም ሰዎች ከራብ ከሰይፍ የተነሳ በኢየሩሳሌም አደባባይ ይበተናሉ። ክፋታቸውን አፈስባቸዋለሁ እነርሱን፣ ሚስቶቻቸው፣ ወንድና ሴቶችም ልጆቻቸው የሚቀብራቸው አይገኝም ይላል። ምዕራፍ 23 ቁጥር 30 ስለዚህ እነሆ እያንዳንዱ ከባልንጀራው ቃሌን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከምላሳቸው ትንቢት አውጥተው እርሱ ይላል በሚሉ ነቢያት ላይ ነኝ ይላል እግዚአብሔር እነሆ ሐሰትን በሚያልሙ በሚናገሩ በሐሰታቸው በድፍረታቸው ሕዝቤን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላኳቸውም አላዘዝኳቸውም ለእነዚህ ሕዝብ በማማናቸውም አይረቧቸውም ይላል እግዚአብሔር ይላል። ስለዚህ መጽሐፍ ቅዱስ እውነተኛ ነቢያት እንዳሉ፣ ሐሰተኛ ነቢያት እንዳሉ ይነግረናል። ለዚህ ነው ትንቢትን አትናቁ ይልና ሁሉን መርምሩ፣ መልካሙን ያዙ፣ ከክፉ ነገር ራቁ ይላል። ትንቢት ሲነገርልህ ሁሉም ተቀበል አልተባልክም። አንተ አሳማ አይደለም በግንህ አሳማ ነው ያገኘውን በሙሉ የሚበላው። በግን ለይቶ ይበላል። በኢየሱስም ለይታችሁ ብሉ። ትንቢት ከተነገረ በኋላ ወገኖች፣ አንዳንድ ጊዜ ልናስተውል የሚገባ ትንቢት ከተነገረ በኋላ እውነተኛ ትንቢት መጥቶ አንተን ሰርቶ ነው የሚሰጥህ። አበጅቶ ይሰጣል። አንዳንድ ጊዜ ተነግሮ ትንቢት በማግስቱ ጀምሮ አንተ መሰራት ትጀምራል። በደንብ አድርጎ ፍሽት አድርጎ ከሰራ በኋላ ያበቃሃል። ለዛ ክብር ለኢየሱስ ይሁን። አዎ ዮሴፍ ከሰማ በኋላ ራዕይን ካየ በኋላ ከቤቱ ወስደው እስኪያነግሱት በወንድሞቹ መጠላት ነበረበት፣ መሸጥ ነበረበት፣ ጉድጓድ ውስጥ መጣል ነበረበት፣ ጶጢፋር ቤት መፈተን ነበረበት፣ እስር ቤት መፈተን ነበረበት፣ መረሳት ነበረበት። ከዚህ በኋላ እግዚአብሔር መጣና የተናገረው እግዚአብሔር አወጣው። ክብር ለኢየሱስ ይሁን። ስለዚህ ስለ ዮሴፍ ሲናገር ይህ ዮሴፍ ቃሉ እስከሚመጣለት ድረስ የእግዚአብሔር ቃል ዮሴፍን ፈተነው ይላል ፈትኖ ይሰጣል። አሜን በሉይ። እና ስለ ትንቢት አገልግሎት ወገኖች፣ ትንቢት መጥፎም አይደለም። ትንቢት ጄኒውን የሆነ ትንቢት ሲመጣ ሁለንተናህን ይቀይራል። ሀሰተኛው ደግሞ ሲመጣ ያስታል። ስለዚህ እንዳንስት ነው መስማት ያለብን። ምክንያቱም በዚህ ዘመን በጣም ብዙ ነቢያቶች አሉ። እኔ እንደውም ወንጌላዊ የናፈቀኝ ዘመን እዚህ ዘመን ነው። ለሲዩቲ እንትናችሁን ሚዲያችሁን ከፍታችሁ ተመልከቱ። ሳር ቅጠሉ ነብይ ነው። እግዚአብሔር ይመስገን፣ እረኞች አልጠፉም፣ ፓስተሮች አሉ። ሳር ቅጠሉ ነብይ ነው፣ ሐዋርያ ነው፣ ነብይ ነው፣ ሐዋርያ ነው፣ ነብይ ነው፣ ሐዋርያ ነው፣ ነብይ ነው። ይብዛልን፣ ግን እውነተኛ ይሆነልን። ለም በዙ አላልኩ፣ እውነተኛ እንዲሆኑ ግን ናፍቆቴ ነው። የጌታ ስም የተመሰገነ ይሁን። ትንቢትን ለመለየት ከሚያስፈልጉ ነገሮች ስድስት ነገሮች ልንገራችሁ። የመጀመሪያው ከተጻፈው ቃል በፍጹም ተቃራኒ መሆን የለበትም። ከዚህ ከተጻፈው ከእግዚአብሔር ቃል በፍጹም ትንቢት ተቃራኒ መሆን የለበትም። ምክንያቱም እግዚአብሔር እዚህ ጋር መሰረታዊ የሆነ የምንመራበት ትንቢትን የምንፈትንበት የእግዚአብሔር ቃል ሰጥቶናል። ከዚህ ቃል በተቃራኒ ከሆነ ወገን ድሜ እሱ ከየት እንደመጣ መመርመር ያስፈልጋል። እግዚአብሔር ቃል ሰይፍ የሚያነሱ በሰይፍ ይጠፋሉ። ስለዚህ ሰይፍን ወደ ሰገባው አስገባ ይላል አይደል? ግን ሰይፍን እንድታነሳ የሚያደፋፍርህ ሰባኪም ይሁን ነቢይ የሚመጣ ከእግዚአብሔር ቃል አይደለም፣ አትቀበለው። እየተጨቆኑ ነው እኮ እያለቁ ነው እኮ ታዲያ ምን ይደረግ? እነሱም ሰይፋቸውን አንሱ አይባልም። ሚስት ላትመች ትችላለች፣ ወይንም ባልሽ ላይመችሽ ይችላል ግን ከዝሙት በስተቀር እንድትፈችው አይፈቅድልሽም። መጽሐፍ ቅዱስ ከዝሙት በስተቀር ሚስቱን የሚፈታ ቢኖር አመንዝራ ያደርጋታል ይላል መጽሐፍ ቅዱስ። እኔ እግዚአብሔር ቃል አያዝም፣ ካልተመቸችኝ ቀይ ካርድ ሰጣታለሁ፣ መብት ነው ግን ዋጋ ትከፍላለ። እንደ እግዚአብሔር ቃል ትክክል አይደለም። ትኛውም ትንቢት ወንድሞ የትኛውም ትንቢት ወይንም የትኛውም ስብከትም ቢሆን ማስተምሮት የሚፈተነው በእግዚአብሔር ቃል ነው የእግዚአብሔርን ቃል የማያልፍ ትንቢት የእግዚአብሔርን ቃል የማያልፍ አስተምሮ በአጠቃላይ ወይ ከስጋ ነው ወይ ከሰይጣን ነው ምክንያቱም ከሰው ልብ ራሱ የሚወጣ ትንቢት ስላለ ሁለተኛው ሁልጊዜ ኢየሱስ ክርስቶስን ማክበር አለበት የእግዚአብሔር ቃል ሲናገር እርሱ በመጣ ጊዜ እኔን ያከብረኛል ይላል ያ የትንቢት መንፈስ ሲመጣ ክርስቶስ ኢየሱስን ለማክበር ነው የሚሰራው እንጂ ነቢዩን ለማክበር አይመጣም። አዎ ክርስቶስ ኢየሱስ ሲከብር ነቢዩ በቋራጭ ሊከበር ይችላል፣ ግን ዓላማው ክርስቶስ ኢየሱስን ማክበር ነው። ሶስተኛው ትንቢት ሲመጣ አማኞችን ማጽናናት ማነጽና መምከር መቻል አለበት ትንቢቱ። አራተኛው በአብዛኞቹ በአማኞች ዘንድ ምስክርነት ማግኘት አለበት። ሁለት ወይንም ሶስት ሆነው ይናገሩ፣ ሌሎችም ይለዩዋቸው የሚለው ቃል ምስክርነት ነው። ክብር ለኢየሱስ ይሆን። ልንገራችሁ የትኛውም የእግዚአብሔር ነቢይ ናገር፣ በእናንተም ውስጥ ግን የእግዚአብሔር መንፈስ አለ። የሚመሰክርላችሁ የእግዚአብሔር መንፈስ አለ። እሺ መዳናችሁ ማን ነገራችሁ? መንፈስ ቅዱስ ነው አደል? የመሰክርልህ እንጂ አሁን ቆምክ፣ ጌታን ተቀበልክ፣ ከዛ በኋላ ድንሃል ተባልክ። ከዳንክበት ጊዜ ጀምሮ መንፈስ ቅዱስ በውስጥህ እረፍትን ሰጠህ፣ ሰላምን ሰጠ፣ ደስታን ሰጠህ። ለመዳንህ እርግጠኛ ሆንክ። ከዳንክበት ጊዜ ጀምሮ ወደ የትኛውም አማልክት ያደነኛል ብለህ አልሄድክም፣ ምክንያቱም ውስጥ ስላረፈ። ቀድሞ እኮ ወንድሜ አርባ አራቱ ሳያሳርፈን አርባ አምስተኛ ቀጥለን ነበር የመጣ ሁሉ ተባብሮ የሚያድነን ይመስል። ግን አሁን አንዱ ኢየሱስ በቂያችን ሆነ? ለምን መሰከረልን መንፈስ ቅዱስ? አሁንም ለሚመጣው ድምፅ መንፈስ ቅዱስ ይመሰክርላችኋል። የእግዚአብሔር ስም የተመሰገነ። ለሚመጣው የትኛውም የነቢያት ድምፅ መንፈስ ቅዱስ ምንድን ነው? ምስክር ነው። ሌሎች ይለዩቸው ይላል። መለየት የጉባኤ ነው። ስለዚህ በአብዛኛው በአማኞች ዘንድ ምስክርነት ማግኘት አለበት። አምስተኛው በምንም አይነት ሁኔታ የጉባኤው መንፈስ ማጥፋት የለበትም። መንፈስን አትናቁ አታጥፉ ይላል የእግዚአብሔር ቃል። መንፈስን ምን አትበሉ አታጥፉ። መንፈስን የሚያጠፋ ከሆነ እሱ ጤናማ አይደለም። የመጨረሻው የፍሬን ፈተና ማለፍ አለበት። ማቴዎስ 7፡16 ላይ የፍሬን ፈተና ማለፍ ምን ማለት ነው? ማቴዎስ 7፡16 ላይ የሚናገረው ከፍሬያቸው ታውቋቸው አላችሁ ነው የሚለው ብሎ ኢየሱስ ማቴዎስ 7 16 ላይ እንደዚህ ይላል። ቁጥር 15 ጀምር የበግ ለምድ ለብሰው ከሚመጡባችሁ፣ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያ ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከሾ ወይን ከኩርንችት በለስ ይለቀማልን? እንዲሁም መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይንም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳት ይጣላል። ስለዚህ ከፍሬያቸው ታውቋቸው አላችሁ፣ ይላል። ፍሬ ያላቸው በኑሯቸው ታውቋቸው አላችሁ፣ በአካሄዳቸው ታውቃላችሁ፣ ማየት ይቻላል። ክብር ለኢየሱስ ይሁን፣ አሜን። በዚህ መለየት ይቻላል። ስለዚህ ትንቢት ለመናገር በብርቱ ፈልጉ ማህበሩ ለማነጽ ስለሆነ ከሌላው ስጦታ የበለጠ ትንቢትን ለመናገር ፈልጉ ይላል የእግዚአብሔር ቃል። ትንቢትን መናገር በብርቱ መፈለግ አለባችሁ። ትንቢትን መናገር ትችላላችሁ፣ ግን ትንቢታችሁ መጠን የሚለያየው እንደ እምነታችሁ መጠን ነው። እምነታችሁ ባደገ ቁጥር አገልግሎታችሁ ያድጋል። የትንቢት ዳይሜንሽናችሁ ይሰፋል፣ እየበዛ ይሄዳል። እግዚአብሔር ስም የተመሰገነ ሆነ። ስለዚህ ትንቢትም ይሁን ልሳን ከመናገር አትከልከሉ። ግን ጄኒውን የሆነ የእግዚአብሔር መንፈስ በእናንተ ይስራ። የጌታ ስም የተመሰገነ ይሁን።